ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል? ወንጌል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያስኩኝ፣ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌልን ምን አባቱ ያደርግልኛል? በክብሬ አልደራድርም። እግዚአብሔር ይመስገን። እንደምን አደራችሁ ነው ተለዋዋጩ ዮኒ ማኛ፣ እንደሚታወቀው ዮኒ ማኛ እንደዘመኑ ቴክኖሎጂ ቢዝነስን በመጠቀም ሃይማኖትን በየቀናት ወይም በየወራት ልዩነት እያቀያየረ የአእምሮ እብደት ገጥሞታል። ያ ማለት በቅርብ ወራት ሃይማኖቱን ወደ ፕሮቴስታንት ተቀላቅሎ ነበር። ነገር ግን አሁን ስለሚማሩበት ወንጌል ባናቱ ይዘቅዘቅ በማለት ትችትን እያቀረበ ይገኛል። ወደ ቤትን መስሄር ነግሬያችሁ ነበር። አጋድሞ ሲጠምቁት እኔ አልነገርኳቸውም። የዛ አይነት እንደውም እሱ እኮ የተጣላኝ ብሎክ የተደራረግ ነው። እነተሙን ተናገርክ ብሎ ነው። አታስታውስም? እነተሙ አሁን ምን ዋጣቸው? ተሙ ማን ነው? ሌላኛው

ዛሬ ተሙ ደግሞ ምን ይሉ ይሆን? ወንጌል ዘግዘቁሎ ሲመለስ ምን ይላሉ? ሄዱት በጣም ነው የሚ ዮናስ ቬጋስ ነው የሚሄዱት። ደግሞ ጓደኛ ነው የሚለው ሰው፣ አሁን ምን አድርጎት ነው ሱ ጓደኛ የሚሆነ? በምን ተገናኝ ቢዝነስ ተገናኝተው ነው በምን እስ አሁን እኳ ሰው አቻይ ነው የምትለው እኮ አፉን ይጠቀሙበታል። ሴቶች ሁሉ አፉን ይጠቀሙበታል። እኔ ዮናስ ቬጋስ የሚባለው ሰውየራሱ እንደው ትንሽ የቢዝነስ ሰው ከሆነ አቅም አለው ይባላል ምናምን፣ ግን ጓደኛ ሊሆን የሚችለው ከዚህ ሰው ጋር በምንድን ነው ቢዝነስ አብሮ ራን የሚያደርጉት ነገር የለ። ይሄ ስራ ሰርቶ ምንም ነገር ሲያደረግ አይቸው አላውቅም በምንም ነገር ውስጥ ግን፣ የሱ ጓደኛ ተገተው የሄዱት ሁሉ እኔ አፈሩ በቃ ሊያስጠምቁ ዙሪያውን ይቆ ድንገር። አሁን ጓያው ሄደ ለምን መሰለ? ጓያው ሄደ እዚያ ሄደው እኮ ሙሉ በሙሉ ከቤት ወጥቶ እኮ ሆቴል የሚከፍለው አቶ እኮ የአማራ ሴቶች ሙሉ ገንዘብ ሲከፍል ነበር። ይህን ደግሞ በመረጃ አቀርበዋለሁ። አንላቀቅም እስካላቆ መድረስ ለእኔ እየዞረ ሴቶችን ወንዶችን ከመቀስቀሱን እስካላቆ መድረስ አጋልጠዋል። ሴቶችም ትጋልጣለች ባይዘ ይህ ሰውዬ እኮ ገንዘብ ስጡኝ እያለ እየቀፈለ እያስፈራራ ሲበላ ነበር። የቀረሙ አሁን ሲያየው ሲያየው ጴንጤ ጋር አምስት ሳንቲም የለም አንድ አንበሳ ተስፋ ቆረጠ። አሁን ወንጌል ማናቱ ይዘግዘግ ብሎ ኦርቶዶክስ ሆናለሁ ይመጣል። ምን ኦርቶዶክስ የነም እንዲ አንዱ ትግሬ አሽቃባጭ አዶና ማለት የእግዚአብሔር ስም ነው። አዶማ የሚለው ሰማችሁ። ሁልጊዜ እግዚአብሔርን ከአፏ አየው። ፕሮፓጋንዳ ሲሰራ እኮ ነው። ያንን ግን ቄስ አዶናይ አራተኛ ክፍል ላይ ሳይሰማው ቀርቶ አይደለም። ምን ያህል መለኩሴ አይታል ለአማራ ሲጨፈጨፍ ፋኖን የጨፈጨፋቸው ብሎ መጡ እኮ መለኩሴ ኮነው ነው። አሁን ያ እንደምን አላችሁ ምመናል። አዶናይ ማለት የእግዚአብሔር ስም ነው። አያችሁ፣ አዶናይ የሚባለው ሲያስተዋውቀው ነው። ትግሬ ለትግሬ አዶናይ የሚባለው ቅስቀሳ መሆኑ ነው። አያችሁ እግዚአብሔር ከምላስ አይጠፋም አለ። እግዚአብሔር በማይረቡና በሚረቡ ሰዎች ላይ ምዕራስ ታላቅነቱን ኃያልነቱን ይገልጻል። ተመልከት አዶናይ ግን በአራተኛ ክመሴ ሌላውን ቶ ዲያስፖራውን ተቸገርኩ ብሎ ስልሳ አምስት ሺህ ዳላር አካባቢ ወስዶ ፋራ ያለ ነው። ይሄ እንግዲህ ያቄስ ሳይሰማ ቀርቶ አልሰምቶታል። ሌባ ነው መለኩሴው ቄሱ ሌባ ነው። አሰሁኔ ባ እና እነ ዮናስ መጫወቻ አረውት። ስምህ አዶናይ ነው ብለኛል። የስምን ትርጉም ታውቃለህ? አይሁዳውያን እግዚአብሔርን የሚጠሩት አዶናይ ይሉታል። አዶናይ ማለት በአማርኛ ጌታ ወይም የሁሉ ኃይል ባለቤት ማለት በእንግሊዘኛ ደግሞ ማይሎርድ ይሉታል። የሁሉ ኃይል ባለቤት የሆነውን እግዚአብሔርን መውደድ መከተል ም ሆለ እኔን ስታይሌን የሚነቃብኝ የሚገርም ራሱ በራሱ አንደበት ነው። ሰው ስለሚረሳ ነው። ስታይሌን የሚነቃብኝ ሞጣ ነው አለ። ባለፈው ሂዷል። ይመቸው። ይመጣል አላልከው ሰው ይመለሳል ያልኩት ጊዜ ነው ትንሽ ከዛ ምን አለመሰለህ ልክ እንደሱ ስትለው ሳያስበው እኔን በቃ የሚስማመኝና የሚነቃብኝ ሞጣ ነው ብሎ ቁጭ አለ። እኔ ግን አጋጣሚ ለቀም አውቀዋለሁ። እኔን ታስታውሳለህ፣ ከዩቱብ ጀምሮ እኔን ለማጥፋት ምን ያህል እንደሰራው ታስታውሳለህ። እኔን እኮ ተሳዳቢ አስባል እንትን፣ እንዴት መኮንን ሞረዳ እንትረሳዋለን? መኮንን ሞረዳ እኮ ግራ ቂጡን ይዞ ያስጠመቀ ግለሰብ ነው። እሱም አለ አስጠመቀ እንደሱ ነበረ እና መኮንን ሞረዳ ጥሬ ስጋ ማፊ ጥሬ ስጋ ተሙ። ደግሞ ማነው ሌላው? ያ ዮናስ ዮናስ ግሌቬጋስ የሚባለው እና ብርቱካን ብርቱካን ነብይት ብርቱካንን አረስታቸዋል። ይሄም ፌር አይደለም። እሷን ማስታወሳል መሰረቱ ሐዋርያው ቅዱስ ጳውሎስ እንዳለው ሴት ልጅ አደባባይ ወጥታ ትናገር ብሏል። ሴት እኮ ናት ያጠመቀችው። እንግዲህ አስብ፣ ሴት ልጅ እንድታጠምቅ መጽሐፍ ቅዱስ ራሱ አይፈቅድም። ሲጀመር በአዲስ ኪዳን ነቢይ የለም። ነቢያት ሁሉ ትንቢታቸውን ተናግረው ክርስቶስ መጥቷል። የሉም። እሷ የአሁኑ የዘመኑ ነቢይ ናት። እሷም ራሷ የእሷም ጉድ ጎልጎል ከተባለ ብዙ የምንናገረው ነገር አለ። የሰው ባልመንጠቅ ነው ስራዋል። እና አሁን ለምን አንተ ጋ መጡ? አንተ ጋር የመጡበት ምክንያት ነው እንጂ ምክንያት